ማራ ነሽ፣ ማናት ጉድላፍ ላይ መጣችሁ። እስቲ ቆይ፣ ቤት አልፈትሽ ነው ዘንድሮ ልጆች

እኔ እዚህ ላይ ስልጣን አለኝ አይደል? አዎ አክስቴ፣ አዎ ያምራል አክስቴ ለክሊኒ እኔ አክስቴ አክስቴ ተቆረጠ ኦፍ አይ አስተካክ አክስቴ፣ እንዴት ነው የማስተካ በትልቁ ነው እንዴ በትልቁም አይሆንም። ከአንቺ በትልቁ ሆኜ ያክስቴ በትልቁ መሆን አይችልም። ወርጥየ ብቻ ነው የምትሆነው። ይቆራጣለሁ እንደዛ እንደዛ ነው ነው በትልቁ መሆን አይችልም። እንደዛ አሁን ልጆቹ ነው። እና ሻራ ለኔ ላክልኝ እስቲ እስቲ። አዎ አይተናል አክስቴ ለኔ ላክልኝ፣ እሞክራለሁ። ቆይ የቅድሙ ማናት? ማን ትራስ አንቺ ለና አለች ተስቀይ፣ ቆይ አይ ቪዲዮ የላትም ቤታ። እርትዬ በጣም ትረግጥ ነበር። አሁን ነው ሰው ፕሮፋይል አድርጋ አለች። አንቺ ታች በጣም ነው የምትሳደበው የነበረችው። ቪዲዮ ራሱ ቤት እኮ የላትም። ሁለት ቪዲዮ ነው ያላት አብርሃምና ሩት። አንድ ቪዲዮ የሩታ ብቻ የዛሬ ነው መሰለኝ። አንድ ቪዲዮ ፖስታለች። ምንም ቪዲዮ ብሎ ላርጋት ቆይ። በጣም ነው የምትሳደበው በየቤቱ ሰይጣን ያለች ነበር። አሁን ተቀይራ ነው። አላውቅም እንጂ በጣም ተሳደብ ነበር።

እንዴት አደራችሁ? ደህና አደራችሁ። ደህና ሆነታየ ጀግና ምን ሆንሽ? የእኔ ማለት እንዴ፣ ተመለሽ መሲ ማለት ማናት? መ መሲ ነች። መስ ናአን መሲ እና የምንታረግ ነው። በቤትሽ የፖስተሽ ያቺ ወንድ ሩታ የምትሳደብ ልጅ

ልኬልሻለሁ። አወላ አንቺ መጀመሪያ አወላ። ወይኔ ጉዳይ ከታች ምን ያገኘኝ። በነገራችን ላይ ኳስ ጥያቄ ያለኝ ክያ ክያ ለምንድን ነው በዚህ ሳምንት ጣልጣል ያደረገችን? ምን ሆና ነው? እኔ ነገር ቅር እያለኝ ነው። እኔ ራሱ ትንትና ራሱ እየጠየኩሽ ነበር። እኔ ቅር እያለኝ ነው እዚህ ላይ

ይሄን አላኩልሽም፣ ነው ያደረኩትን እዩ በገብተሽ ይዋሰብላል። እሺ እቺ ሩታ ማናት? እስኪ ነይ ግቢ። ፈጣሪ ሆይ እኔ ራሴ እኮ ቅድም እያየኋት ነበርና እንትናይ ፍሬንድ ጠይቃኛለች፣ አልመለስኩለትም። መለስኩለት ሩታ

ሰልኬ ሁላ ስዊች ወይን ኦኖ ነው ያለው። ያ ስልክ ይህ ስልክ ሌላ ነው። ምን እየሰራችሁ ነው ነው አባቷ አራንቺን የራሱ ጥያቄ ሆነ ብያ እንዲያው እዚህ ቤት ራሱ አልገባም እዚህ በኋላ እንዴ እኔ ሰው እያ ስለምዳል እዛ ጣልጣል እያደረጉ እንደ እንደን እናንተ ናችሁ እኮ ረገጣችሁኝ ሀቢብት ያልሰማሽም እንዴ ባለፈው እኮ እኔ አንቺ አልነበርሽም እንዴ ቤቴን ከፍቼ ሁሉንም ስረግጥ ነበረ ከዛም በኋላ መች ተነገርኩ እኔ ራሱ አልተናገርኩ እናንተ ሀቢብቲ እንደ እንትናን ተናግረሽ ለምን በቤቱ አትመጣ ብለሽ ባለፈው ተናገርሽ አሉ ለምን በቤት እራሳችን አላልንም እንደ አስመሳይ እኔ አሁን እዚህ ጋር ድምፅ መቀረጥ አልፈልግም። እኔ ባለፈው ተናግሬ ሲጀምር ጥያ ማለት ነው። እኔ በውስጥ ኤሌክትር ያደርግልሽ እፈልጋለሁ፣ ግን ይሄንን ጥያቄ እንድትመልሽልኝ እፈልጋለሁ። እኔ ትናንትና ማታ ማለት ነው ስጠይቅ ነው የምሸው። አቤት አንቺ በውስጥ መጥቶ በውስጥ ላይ ነበር፣ አብረን አይደለ ስለ ፎቶ እያወራን ነበር ቤትሽ ላይ። ከዛም ቪዲዮ ተለቀቀ፣ እኔ ወረድኩ። ከዛ በኋላም እንደተፈተነ ከዛኛው ወዳ ከዛኛው ወዳ ቀን ነው የተናገርኩት ማታ ነው የተናገርኩት። እኔ ለምን የእሱ ያ ቪዲዮ የለቀቀው ቤት ድምፅ ተቀርጾ የወሰድን እኔ ራሴ ነበርኩ። ክያ እንዲያምን አንቺ ዝም በይ ምናምን አላልኩሽም ነበርኩ እኮ ስትናገሪ አብሬሽ። ከፈለጋችሁ እኔ እንትን አወርዳለሁ ሊቭ ተቀምጧል። እኔ እንደዚህ ለምንድ ነው በቤቷ ማትመጣ ምናምን አልኩት ስል ሸዊት ምን አለች? እንትን እሷ ጋር የለም አካውንቱ ለምማ ነው ኤዲት የማደርገው? ማነው እንግሊዘኛ የምችለው? ከዛ በነጋታው በኮመንት በውስጥ ምናምን አንቺ እንደዚህ አንቺ እኔ ሩታ ማንም ስላለ አልወድም ማንም እኔ የጠየቅኩበት ምክንያት አለ እኮ የሆነ ሁለት ልጆች እኔ ውስጥ መስመር ገብቶ ስለጠየቁኝ ነው። በዛኛው እኮ እሱ እኮ ነው ምን ሀቢብ ትያንቀን ያ ምን ሆና ተቀይራለች። እሷ እንደዚህ ሆና ስትመጣ ነው እንደምናምን ስሉ ነው። ሁሉም ነገርም እንትንም መሆን አለበት። እዚህ ጋር እንዳት አውሩ፣ ሲጀምር በውስጥ አውሩ። ሀቢብ ተናገራለሁ ያንቀን ቤትን ከፍቼ ተናግራለሁ እኔ።

በቃ ነው በውስጥ አውሮ አሁን ዛሬ ሩቲ ሀፍት እንዲዚህ ሆነ ስትመጣ ብዙ ሰዎች ከሚዲያ እንደጠፉት በኪያ ቤት መልክት ተስተላልፈዋል። አክስታችን ወይልካም ብለናል። እጅትጅ ቆይ አክስቴ ደህና ነሽ የኔ ኩላሊት ጉበት የኔ አንጀት ፎቶን እንትና እየጠበቅነች ነው በምንድን ነው የሚባለው ፎቶ ፎቶ ለ ላክልኝ ፎቶ የለኝም ምክንያቱ ስልኬ አዲስ ሆአክስቴ ትላክልኝና እልክላችኋለሁ ፎቶ

ፈጣሪ ሆይ፣ ቆይ፣ ማን ነው የላከልኝ? ለእኔ የለም እኮ ትራስ። የት ነሽ? እኔ ልክልሻለው። በእኔ መኪና ግቢ። እኔ ጋ ንግቡ፣ ገዝተን እንስራበት። አሁን ተለበሉ፣ ንግቡ። አታናድዴ ደዲ። አ ፍልፍል የኔ ይግቢ። አ ጎበዞች፣ አሁን ቀየር ቀየር አርጉ። አንድ ሰው እንዳይወርድ፣ አንድ ሰው ብቻ አንድ ሰው ንግቡ። እንዳትወጪ፣ ማሪ ማሪ፣ እግሬ ነው። እንደገና አይደለም። እቺ ወጣች ዘጋሁባት። እግሬ ነው፣ ማሪ። አንቺን አይደለም። አንቺን ወጣች ነው። እቺ ልጅ እየወጣች ነው ችግር የለባትም። እና እናት እና አባት አይደለም እንዴ? እዚህ ጋ እዩ። አይ ገብርኤል አባቴ ድረስ